ጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ፣ አናቶሊ ሚዲያ። የልደቱና ጃዋር ትንቅንቅ፣ ቀጣዩ የኢትዮጵያ መሪ ማን ነው? አቶ ልደቱ አያለው የጃዋር መሐመድ ዳግም ወደ ሕዝባዊ ትግል መሪነት መምጣትን ተከትሎ ዋነኛ የጃዋር ቻሌንጀር ሆኖ ተከስቷል። እንደምታወቀው ጃዋር ከሰሞኑ ቁጥር አንድ የመንግስት ተቃዋሚ ሆኖ ወደፊት መጥተዋል። ገና ከጅምሩ ከሸፈበት እንጂ የትግሉ ስትራቴጂም የሲቪል ሰራተኞችን እንደ ቄሮ በመጠቀም ማሳመጽ ነበር። ከዶክተሮች ቀጥለው መምህራኖችን፣ ፖሊሶችን፣ መከላከያን እያለ መንግስትን መገዝገዝ ነበር እቅዱ። በፖለቲካ እንቅስቃሴ ውስጥ እድሜውን የጨረሰው ልደቱ ይሄንን የጃዋር እንቅስቃሴ ሲያይ የጃዋር ወደፊት መምጣት አስግቶታል። ይሄ ማለት በአጭር አማርኛ ስልጣን ከኦሮሞ ወደ ኦሮሞ ልሻገር ነው የሚል ቅናት አሳስቦታል። በመሆኑም የጃዋርን ወደፊት መምጣት ለማደብዘዝ የአብሮነት ኢትዮጵያ ብሎ የሰሜን ኢትዮጵያ ኃይሎች ተሰብሰቡና በኦሮሞ ላይ ዝመቱ የሚለውን የሻቢያ ተልዕኮ ተቀብሎ በመሪነት ተከሰተ አቶ ልደቱ። ልደቱ ጸቡ ከጃዋር ጋር አይደለም፣ ጉዳዩ ከኦሮሞ ጋር ነው። የኦሮሞ ፎቢያ የመረዘው ልደቱ ብዙውን ጊዜ የኦሮሞ ወዳጅ መስሎ ለመታየት ለማስመሰል ብጥርም፣ በተግባር ግን ፎቢያው ይንጸባረቅበታል። የጃዋር ወደ መሪነት መምጣት አንገብ ግቦት የአብሮነት ኢትዮጵያ የሚባል ስብስብ መስርቶ ብቅ ያለው ለኦሮሞ ካለው ጥላቻና ፍራቻ ኦሮሞ ዳግም ወደ ሥልጣን እንዳይመጣ ለመከላከል ነው። ይህንንም ለማድረግ ኦሮሞ ግዙፍ ቢሆንም ሁሉንም ብሔሮች ከአማራ ጎን ተሰልፎ በኦሮሞ ላይ አስተባብረን እናዘምታለን የሚለውን የሻቢያ ተልእኮ ተቀብሎ እየሰራበት ነው። በተደጋጋሚ በይፋ እንደገለጸውም ልደቱ ኦሮሞ የኩሽ ኢምፓየር ለመመስረት ፍላጎት አለው ስል መግለጹ የሚታወስ ነው። አለቃቸው ኢሳያስ አፈወርቅም በሰላሳ አራተኛው ተኛው የ የኤሪትሪያ ብሔራዊ ነፃነት ቀን በፍርሃት ቆፈን ውስጥ ሆኖ ይሄንኑኑ በምናብ የሳለውን የኩሽ ኢምፓየር ስኮንን ተሰምተዋል። ከዚያም አልፎ ኦሮሞማን ሰይጣን አስመስሎ የዘር ፍጅት ጥላቻ ሲቀሰቅስበት ታዝበናል። የሚገርመው ደግሞ የአብሮነት ኢትዮጵያ ስብስብ ሰብሳቢ በመሆን ራሱን በራሱ በመሾም ጀዋርን አንተ ለመሪነት ብቁ አይደለህምና ናና ከኔ ኋላ ተፈናጠጥ ብሎታል። ጀዋርም እንደ ድሮ የመላውን ኦሮሞ ድጋፍ በማጣቱ አማራጭ ስላጣ ልደቱ በሚሾፍረው የአብሮነት ኢትዮጵያ የሻቢያ ተላላኪዎች ስብስብ ተጎዝጉዞ ከልደቱ ኋላ ተፈናጧል። የአብሮነት ኢትዮጵያ ስብስብ የፕሮፓጋንዳ ዘመቻ ላይ ንግግር ለማድረግም ከተመለመሉ አስራ አምስት ሰዎች አንዱ መሆኑ ይታወቃል። የፖለቲካ ፓርቲ የስራ አስፈጻሚ አባልና ምክትል ነኝ የምል ሰው በህዝቡ ውስጥ ገብቶ በምድር ላይ ህዝብን አንቅቶና አደራጅቶ መረጃን ተቀብሎና መመሪያ አስተላልፎ ካልመራ የዓለም ጫፍ ላይ ቁጭ ብሎ ማንነቱ ከማይታወቅ ማኅበራዊ ሚዲያ ወሬ እየለቀመ በመፖሰት የሚቆጣጠረው መንግሥታዊ ሥልጣን አይኖርም። እንኳን ዛሬ በአብዛኛው ሕዝብ ተንቆ ይቅርና 2019 መላው ሕዝብ አንድ አካልና አንድ አምሳል ሆኖ ከታንክና ስናይፐር ፊት ቆሞ ከጎኑ በነበረ ጊዜ እንኳን ያንን ሁሉ መስዋዕትነት በመዘናጋት ለጊዜያዊ ደስታ ሽጦ የሥልጣን መንበሩን ለቆ ሥጋውን ተከትሏል። ተመሳሳይ ወፎች አብሮ ይበራሉ እንደተባለው በምርጫ ዘጠና ሰባት የፈሰሰውን የፍንፍኔ ወጣት ደም ለኢህአዲግ ሸጦ በቤቶች ግንባታ ንግድ ላይ ተሰማርቶ የነበረው አቶ ልደቱ ልክ እንደ ጃዋር ለስልጣን ፍቅር ወድቆ ስልጣንን የከሰረ ሰው ነውና አብሮ መብረራቸው የሚጠበቅ ነው። ነገር ግን ያም ሆኖ ጃዋር ለሚያደርገው የተቀናጀ እንቅስቃሴ አቶ ልደቱን ስጋ ጉዳት ላይ ጣላቸው እንጂ አላስደሰታቸውም። ገራሚው ነገር እንዲያም ሆኖ መጠላለፋቸው ነው። ምክንያቱም ግልጽ ነው። በሌለው ነገር የሚኮፈስ ጉረኝነትን እንደ ካባ ከምደርብ ከንቀት በሚመነጭ ጽንፈኝነት ከሰከረና በአስተሳሰብ ከከሰረ የማልቀስ ሱስ የተጠናወተው ለቅሶን እውቀትና ባህሉ ካደረገ ሙዚቃውም እየየ፣ ተስፋው ሐሜት ቀለቡ ሐሜት፣ የቡና ቁርሱ ሐሜት፣ ሰላምታው ምሬት፣ ዝምድናው አሽሙር፣ ከዳተኝነትን እንደ ጥበብ፣ ድንቁርናን እንደ ዕውቀት ከሚቆጥር ምስጋና መጠበቅ ሲጀመር ሞኝነት ነው። ምንም ብታደርግለት አይረካም፣ አያመሰግንም። ገና ለገና የስብል ሠራተኛው ዓመፅ ከሰሜኑ ጦርነት ከትግራይ አማራና ሻቢያ ጋር በመጣመር ውጤታማ እንሆናለን ብለው ቢያስቡም ለውስን ዩቱበሮች ገቢ ማስቆጠሪያ ካልሆነ በስተቀር የረባ ለውጥ ማምጣት አይችሉም። ምክንያቱም ገና ከጅምሩ እየተጠላለፉ ነው። በፍጹም አብሮ መቆም አይችሉም። እውነትም በስም ሀብታም በአስተሳሰብ ድሃና ከበቅሎ ብዙም የማይሻለው በፕሮፌሰር በቅሎ እንደተባለው አስተሳሰባቸው ውሃና ዘይት ነው። ከአሁን በኋላ ምናልባትም በክብር አራት ኪሎ የሚያርፈው አስከሬናቸው ካልሆነ በስተቀር በሕይወት እያሉ ሁለቱም አራት ኪሎ ድርሽ የሚሉበት አጋጣሚ የለም። የልደቱና ጃዋር ትንቅንቅ የሚያሳብቀው ይህንኑ ነው። ቀጣዩ የኢትዮጵያ መሪ ማን ነው? ይህንን የሚወስነው ኢትዮጵያ ውስጥ ነዋሪ የሆኑ ሰፊው የኢትዮጵያ ሕዝብ እንጂ ኮልኮሌዎች፣ የፌስቡክና የቲክቶክ ፈሪሴ ቡላዎች፣ አሟርቶ አዳሪ ሐሜተኞች አይደሉም። ተጨባጭ ስራ እንጂ ቡጨቃ አያነግስም። ሳብስክራይብ፣ ላይክ እና ሼር በማድረግ ይተባበሩ። እናመሰግናለን። ተጨባጭ መረጃ አዳዲስ እይታ፣ ትክክለኛ አቅጣጫ አናቶሊ ሚዲያ